አሰላም አለይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ የህት ቤተሰብ ወይ እንዴት ናቸው ደህና ናቸው እኔ ጋር አልሐምዱሊላህ እንግዲህ ዛሬ ሱመያ ንግስት ሱመያ መልስ ሰጥታለች ለሀዩም ለሰይዲም ለጓደኛዋ ጓደኛዋ ያው በቀደም ሸቃሌ ትብላት ነበረ እሷ ለማሸባቅቅ ሸቃልነት ክብርነት ነው መከበር ነው የሰውን እጅ ይዛ ከማያት ማለት ነው። እና ሱመያ ጀግና እና ሀዩም ያው እንግዲህ አንቺ ምንድን እንድንመጣልሽ አለሁ ምናምን ብላለ። ያው እንግዲህ ነይ ብላታለች። ጀግናዋ ማለት ነው ሱመያ፣ ነይ እና እንተያይ አለቻት። ነይ የኔ ቆንጆ አለቻት። ሀዩ አበዴሽ፣ በቃ ባሌን ባሌን ባሌን ባሌን ባሌን አለች። ያው እንግዲህ ረሳችሁ መሰለኝ ተሷ ኋላ መምጣቱ ረስታል ይመስል ማለት ነው። እና እንግዲህ ሱመያ ያው እንትን እያለች ነው ላችኋል። እና የሰይድም እህት እንግዲህ ያው እንደምታዩት ማስጠንቀቂያ ሰጥታል ሌላ ሀዩ ማለት ነው ውጭ ልን ከቤተሰብ ከልጆቹ እና ከሚስቱ ከኛ ቤተሰብ ውጭ ብላታለኝ ማለት ነው። እና እያቸው አይደለም አንድ ሰው የሚወደደው ስራው ነው። ምክንያቱም ትክክል ናቸው፣ ለምን በትክክል ነው የተናገሩት። የሚያስጠላና እንትን የሚለውን ለምን ልጅ እዛ የተንከራተተች ነው። እና ሁሉም ተሱመያ ጎን ነው እንጂ የሚቆመው ከማንም ጎን አይቆምም። ምክንያቱም ለሀቅ ስለሆነ ማንኛውም ሰው መቆም ያለበት ስለዚህ በረኪናዬ የኔ በረኪና ሰከንበይ ማለት ነው። ሀዩ በረኪና ጉድ ያፈላች ማለት ነው። ባሌ ባሌ ባሌ ባሌ ትላለች። የሰው ባልቀምታ። አይ ጉድ፣ አይ ጉድ፣ አይ ጉድ፣ አይ ጉድ። እና ያው እንግዲህ ዛሬ የሴዴድ በጣም ደስ የሚል ቃል ነው የተናገረችው ሀዩን በጣም አልፈለግም፣ አይፈልጓትም ተባል። እንግዲህ መጀመሪያም እኮ ማን እቺ ብደል እንዴ? እና ፈርተሽ ነው ይርሹ ብላታለች። እሱማ ያን እኔ ከፈራው ነው እመጣልሽ አለሁ፣ የመን ፈለግሽበት ቢሆን እንገናኝ። ስለዚህ ምንም ይሁን ምንም፣ አንቺን ፈርቼ አይደለም እኔ በተግባር በወሬ አልወድም አለች። ስለዚህ ጀግና እሱ ሙያ ማለት ነው። እና ሰይድ ደግሞ አቶ አይደለም ውሸቱ ነው ገንዘብ አያጣም እንኳን እና እኔን የደብቁ የሰራው ነገር ብዙ ነገሮች አሉ። ስለዚህ ህዝብን እኔን ለ እንትን እንዳይሉ እንደዛ አርገሽዋል፣ እንደዚህ ብለሽዋል ለማለት የታሰበክ ስለሆነ እንጂ ሌላ ነገር አይደለም፣ ተባለ እላችኋለሁኝ። እና እንግዲህ ያው መልስ ሰጥታለ እላችኋለሁኝ። ጀግኒት ማለት ነው ሱመያ። ስንጠብቀው የነበረው ይሄን ነበረ። መልሱን ብቅ ብላለ ይዛ ማለት ነው። አያችሁ አደለም? እናንተ ብቻ ደህና ሰው ሁኑ፣ መልካም ሰው ሁኑ። ሌላው ቀሪ ነው። ዝም ብለውን አያቸው አይደለ? አሁን እሷን ሱመያ መልስ ሰጥታለች። ፈጣሪ ይጠብቃቸው። ሰላም።